በኢራንና አሜሪካ መካከል ዛሬ አምስተኛ ዙር የኒውክሌር ድርድር ይካሄዳል። በኢራን የዩራኒየም ማበልጸግ ላይ ያለው ከፍተኛ አለመግባባትም የቀጠለ ሲሆን ዋሽንግተን ኢራን የኒውክሌር ቦምቦችን ለማምረት እየተጠቀመችበት ነው ስትል ተወቅሳለች። ቴራን ግን ያለማቋረጥ ይህ ወቀሳ ፍጹም ሐሰት እንደሆነና የኒውክሌር መርሃ ግብሯ ለልማት ዓላማ ብቻ እንደሆነ በተደጋጋሚ ስትናገር ትሰማለች። እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ልትሰነዝር እየተዘጋጀች መሆኑን መረጃዎች እየተሰሙ ይገኛሉ። ይህን ተከትሎ ነው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፉት ደብዳቤ ለሚፈጸሙ ማናቸውም ጥቃቶች አሜሪካን ኃላፊነቱን እንደምትወስድ አስጠንቅቀዋል። ኢራን ኢራን በተደጋጋሚ እስራኤልን አስጠንቅቃለች። አሁንም የኒውክሌር ጣቢያ ላይ ለሚደርስ ማንኛውም ጥቃት አሜሪካን ተጠያቂ እንደምታደርግ እንዲሁም ለማንኛውም ማስፈራሪያ እና ሕገወጥ ድርጊት ቆራጥ ምላሽን ትሰጣለች። ዓለም አቀፉ ማህበረሰብም የእስራኤል ስጋት እንዳይቀጥል ውጤታማ የመከላከያ እርምጃዎች እንዲወስድ እንጠይቃለን። ይህ ደግሞ ቁጥጥር ካልተደረገበት ኢራን የኒውክሌር ተቋሞቿንና ንብረቶቿን ለመከላከል ልዩ እርምጃዎችን እንድትወስድ ትገደዳለች። አሜሪካ እስራኤል የኢራን የኒውክሌር ጣቢያዎችን ለመምታት ዝግጅት እያደረገች መሆኑን የሚጠቁም አዲስ መረጃ እንዳላትም ነው የኢራን የውጭ ጉዳይ ሚኒስትሩ የገለጹት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሌሎች ባለሥልጣናት የኢራንን የኒውክሌር ማብለያ ቦታዎችን ለመምታት በተደጋጋሚ ቢዝቱም፣ አሁን ግን እስራኤል ጥቃት ለመፈጸም ምንም አይነት ዝግጅት አለማድረጓን ተናግረዋል። ቴራን በምዕራባውያን የተጣለባትን ማዕቀብ እንዲነሳላት ለማድረግ ዩራኒየምን ማበልጸግ ማቆም ወይም መቀነስ በምትችልበት ዙሪያ ለመስማማት አሜሪካና ኢራን ዛሬ በጣሊያን ሮም ውይይት ያደርጋሉ ተብሎ ይጠበቃል።